ለጀግና ሴትነት ደግሞ ድርጅታችን ስጦታ ላይ ወርቅ ትልሽ ይፈልጋል። የማይታመን ነው። መገፋት አዲስ ሲሳይን ይዞ ይመጣል የሚባለው እውነት ሆኗል። ከኢቢኤስ ጋር ከተለያየች፣ ኢቢኤስ ውስጥ አይደለም አግኝታው አልማውም የማታውቀው ነገር ዓባይ ቲቪ ከገባች በኋላ ገና በሳምንቱ ሆኖላታል። መቅደስ አንድ ባለ ሦስት መኝታ ቤት ሰጥቷት። ስለዚህ ይህን ሰርፕራይዝ ማድረግ እንፈልጋለን። ይህንን ማንጠበቀ የቅንጡ ሶስት መኝታ ቤቶች ያሉት ዘመናዊ አፓርትመንት ባለቤት ሆናለች። ደስቷን መቆጣጠር አቅቷትም በእንባ ተሞልታ ታይታለች። ኢቤስ ቴሌቪዥን እንደሚታወቀው በስሩ ለሚሰሩ ሰራተኞቹ ከደሞዝ እና ከአበል ሌላ ሰራተኞቹ የራሳቸውን ተጨማሪ ገቢ እንዲያገኙ አይፈቅድም። ለምሳሌ አክል መቅደስ ደበሳይ ኢቢኤስ ውስጥ ሆና የራሷን ዩቲዩብ ቻናል መክፈትና መስራት አትችልም ነበር። ደስን በመፈለግ የሚመጡ ማስታወቂያዎችና ስፖንሰሮች ላይ ኢቢኤስ ሙሉ ገቢን ይወስድ ነበር። በቴሌቪዥን ጣቢያው መቅዲ ደሞዝ ተከፋይ እንጂ በፐርሰንትም ሆነ በሌላ መልኩ ገቢ አታገኝም ነበር አሁን ግን ዓባይ ቲቪ ከዚህ የሰማይና የምድር ያህል ልዩነት ያለው እድል ነው ይዞላት የመጣው። እንግዲህ ከዚህ በኋላ መቅዲን በዓባይ ቴሌቪዥን በእሁድ መራ ግብር ታገኘታላችሁ። እንዲሁም በዩቲብ ደግሞ በመቅዲ ዩቲብ ማግኘት ይቻላል ማለት መከታተል ትችላላችሁ። አሁን መቅደስ ደበሳይ በዓባይ ቲቪ ሆና የእሷን ፕሮግራሞች ቴሌቪዥን ጣቢያው በዋና ማሰራጫው ጣቢያው ብቻ ያስተላልፈዋል ፕሮግራሙን ዩቲዩብ ላይ በመጫን ደግሞ መቅደስ ደበሳይ ተጠቃሚ ትሆናለች። በኢቢኤስ ግን ይህ አይታስብም። አይደለም ይሄ የራሷ ማህበራዊ ሚዲያ መኖር እንኳን አይቻልም። ከቲክቶክ ውጪ በዩቲዩብ መስራት የማይታሰብ ነበር። እግረ እርጥብ የሆነችው መቅደስ ደበሳይ አባይ ቲቪን ከመቀላቀሏ ገና በሳምንቱ ነው የባለ ሶስት መኝታ ቤት የቤት ስጦታ የተበረከተላት። በእንባታ አጀባም ይህንን ስጦታ ከዲኤም ሲሪል ስቴት ተረክባለች። ለስኬትሽ እንኳን ደስ አለሽ፣ ለጀግና ሴትነትሽ ደግሞ የስጦታ ይገባሻል በማለት ነው ዲኤም ሲሪል ስቴት ሶስት መኝታ ቤቶች ያሉት ግሩምና ዘመናዊ የተቀናጠ አፓርትመንትን በስጦቷ ያበረከተላት። ከጥቂት ቀናት በፊት ከኢቤስ ቴሌቪዥን ጋር መለያየቷ እውን የሆነው በብርሃን ፍጥነት አባይ ቲቪን የተቀላቀለችው መቅደስ ደበሳይ ጉዞ ጉዞ በተሰኘ የ30 ደቂቃ ፕሮግራሟ ከጅምሮ ስኬታማ እየሆነች መጥታለች። አሁን የመቅደስ ደበሳ ዩቲዩብ ቻናል ከ69000 በላይ ተከታዮችን በጥቂት ቀናት ውስጥ ብቻ አፍርቷል። መቅደስ ደበሳይ እንግዶችን ጋብዛ ጥያቄዎቿን ዘና ብላ ካሜራ ሳያስደነግጣት ከተመረጡ ለሚዲያ የሚመጥኑ ቃላቶች የተጠቀመች አንደበተ ርቱ በሆነ አንደበቷ የምትጠይቅ ለእንግዶቿ ምቾት የምትሰጥ በተለይም በርካታ ቁም ነገሮች የሚገኝበትን የቡና ሰዓት እንግዳ ላይ በኢትዮጵያዊ አለባበስ ደምቃ ገዳይ በሆነ ውብ ፈገግታዋ ታጅባ የበለጠ ውበት ሰጥቶ ፈገግታዋ ሙሉ የሚያደርገውን ድርብ ጥርሷን ብልጭ እያደረገች ፈገግታዋን ለተመልካቾች አጋብታ እንግዶቿን ቡና የጋበዘች ወረቀት ማስታወሻ ሳትይዝ ወሳኝ የሚባሉ ጥያቄዎችን የምታሽጎደጉድ በደንብ እንዲገባ አድርጋ አድምታ የምትጠይቅ አንጀት አርስ የሆነች ብቃቷ የሚያስደንቅ ጋዜጠኛ ናት። ዓባይ ቴሌቪዥን መቅደስ ደበሳይን የመሰለ ታታሪ አንደበተ ቁጥብ ብቃት ያላት ጋዜጠኛ፣ የመዝናኛ ፕሮግራም አቅራቢ በማግኘቱ እድለኛ ነው። በተቃራኒው ኢቢኤስ ቴሌቪዥን ሎተሪ ወጥቶለት እንደከሸፈበት ይቆጠራል። የግል ሕይወቷን ብዙ አደባባይ ላይ ባይወጣ መልካም ነው የምትለው መቅደስ ከቀን ወደ ቀን ከጊዜ ወደ ጊዜ ራሷን እያበቃች በቁም ነገሩ ሰዓት በሳል ቁም ነገረኛ፣ በሐዘኑ ሰዓት ከልብ አዛኝ፣ ከሕፃናት ጋር እንደ ልጅ፣ ከመዝናኛው ዓለም ጋር እንደ አክትረስና ዳንሰር በመሆን እንዲ ነው ተብሎ እንኳን እንከን ማውጣት እስኪያስቸግር ድረስ ራሷን ያበቃችና እያበቃች ያለች የፕሮግራም አቅራቢ ናት። ከኢቢኤስ ስትወጣ አንዳች ክፉ ነገር ስለ ኢቢኤስ አላወራችም። ይልቁንስ ከዛ መውጣቷ እምባት እንዲተናነቃት አደረገ እንጂ ታዲያ አስራ አምስት ቀን ባልሞላ ጊዜ ውስጥ ተወዳጅነቷ ዳግም ናኝቶ የባለሶስት መኝታ ቤት አፓርትመንት ባለቤት ሆነች። ዴምሲም ቁልፉን ለመቅደስ ደበሳይ በስጦታ አስረከበ።